ወደ ሁለተኛው መልስ ወይም የመልስ መልስ ደርሰናል። በዚህ ቪዲዮም የሁለቱንም የመልስ መልስ የማስደምጣቸው ይሆናል። እስከ መጨረሻው በማድመጥ የግል አስተያየታችሁን አስተያየት መስጫው ላይ አስፍሩልኝ። ላይክ እና ሼር እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ስለምታደርጉት ተሳትፎ ከልብ አመሰግናለሁ። ወደ ሁለተኛው ምላሽ እንሸጋግራለን። ስለዚህ እነዚህ ከ12 ደቂቃ ይልቅ ስምንት ደቂቃዎች ይኖራቸዋል። ዳንኤል ዝግጁ ስትሆን ጀምር።

ዴቪድንን ጥያቄ በጥንቃቄ ያስወግዳል። ለምን? ምክንያቱም ያ ከደጋፊዎቹና ከረጂዎቹ ጋር መጥፎ ሁኔታ ውስጥ ይከተዋልና። ዴቪድ እዚህ ጋር ያለው ችግር ይህ ነው። እኔ ግን መጫኔ እንቀጥላለሁ። ልክ እንደ ማንኛውም ሰው፣ አዎ ኢየሱስ በሰገራ ውስጥ እየፈላ ነው እናቱ ደግሞ አመንዝራ ናት ብሎ እንደሚናገር ሰው ሁሉ እርሱም እነርሱን እንዲያወግዝ መጫኔ እንቀጥላለሁ። እንዲህ ልትል ይገባሃል፣ ይህ ለመናገር ጸያፊ ነገር ነው። እናም በጣም ያስቆጣኛል። በመንፈሳዊ ደረጃ እወዳችኋለሁ፣ ነገር ግን ይህን አቋም ስለያዛችሁ በጣም ትናርጃለሁ። That's a normal way to respond, but David doesn't respond that way. Why? ለመመለስ ትክክለኛው መንገድ ይህ ነው። ነገር ግን ዴቪድ እንደዚያ አይመልስም። ለምን? ምክንያቱም በገንዘብም ሆነ በታዋቂነት በእስራኤል መንግስት በመደገፉ ይጠቀማል። ስለዚህ ይህንን ርዕስ በፍጹም መንካት አይፈልግም። ላይሁዶች ጸልያለው ይላል። ምን እንደሆነ ታውቃላችሁ? ሙስሊሞችም ለአይሁዶች ይጸልያሉ። ሙስሊሞች ንስሐ እንዲገቡ ለክርስቶስ ያላቸውን ጥላቻ ትተው የክርስቶስ ተቃዋሚ እንደሚሆን የምናውቀውን የውሸት መሲህ ከመከተል ይልቅ ክርስቶስን እንደ እውነተኛ መሲህ እንዲቀበሉ ይጸልያሉ። ሆኖም ዴቪድ የሚያደርገው የክርስቶስን ተቃዋሚ ወደ ምድር ለማምጣት ቃል በቃል እየሰሩ ካሉ ሰዎች ጋር ጥሩ ግንኙነት መመስረት ነው። ሶስተኛው ቤተ መቅደስ መገንባት ለአይሁዶች ምን ማለት እንደሆነ ታውቃላችሁ። ሶስተኛው ቤተ መቅደስ ይገነባል ማለት ነው። ያም የክርስቶስ ተቃዋሚ ለመምጣት ምልክት ይሆናል። እነርሱ ግን እርሱ እውነተኛ መሲህ ነው ብለው ያምናሉ። እነርሱ ያ ሰው እውነተኛ መሲህ ነው ብለው ያምናሉ እንጂ ኢየሱስ ክርስቶስን አይደለም። ስለዚህ ዴቪድ በዚህ ጉዳይ ላይ ምንም ችግር የሌለበት ይመስላል። እንዲያውም እየጎበኘ ዋይታ ግድግዳን እየሳምና ፎቶ እየተነሳ ይህ ለኢየሱስ ክርስቶስ አጸያፊ የሆነ ክብር ማጣት ነው። ኢየሱስን የሚወዱ መሲሐዊ አይሁዶችን ደጋግሞ ይጠቅሳል። ዴቪድ፣ መሲሐዊ አይሁዶች ከጠቅላላው የአይሁድ ህዝብ ምን ያህል በመቶ ናቸው? ምናልባት ያንን ልትነግረን ትችላለህ። አብዛኛው የአይሁድ ህዝብ መሲሐዊ አይሁድ ነው እንዴ? እነዚህ በእስራኤልና በሌሎች ቦታዎች ያሉ አይሁዶች ስለ ኢየሱስ ብዙም አያስቡም ይላል። በፍጹም ያስባሉ፣ በእርግጠኝነት ያስባሉ። አንድ ቀላል ምሳሌ ልስጥህ። ምናልባት አንተ ላታስተውለው ትችላለህ ዴቪድ፣ ነገር ግን በታዳሚው ውስጥ ያሉ ክርስቲያኖች ለኢየሱስ ክርስቶስ የሚሰጠውን የክብር ማጣት መጠን አስተውለውታል። ስንት ፊልሞች፣ ስንት የቴሌቪዥን ፕሮግራሞች፣ ስንት የቲያትር ተውኔቶች ጂሰስ ክራይስት ሱፐር ስታር እና የመሳሰሉት ኢየሱስን የሚሳደቡ ኢየሱስን የሚያፌዙበት ኢየሱስ ክርስቶስንና እናቱን የሚያጥላሉ፣ በሆሊውድ ውስጥ በኢየሱስ ክርስቶስ ላይ እንዲህ ያለ ስድብ የተሞላበት ነገር በስፋት የምናየው አይደለምን? በሆሊውድ ሚዲያ ውስጥ በስልጣን ቦታዎች ላይ በብዛት የተወከሉት ሰዎች እነማን ይመስሏል? ይህን እንደ ተጨባጭ ጥያቄ ነው ማንሳው ሰው ኢየሱስ ክርስቶስን የሚሳደቡና የሚያጥላሉ እነዚህን ፊልሞች የሚመለከቱ ሰዎችን እምነት የሚያበላሹ በኢየሱስ ላይ የሚስቁባቸውን እነዚህን ነገሮች የሚያመርቱት እነማን እንደሆኑ በተጨባጭ ማየት ነው ልንሆን ይችላለን። በአንተ እይታ በጌታ እና በምድሃኒት ላይ እየሳቁ ነው። ታዲያ በዚህ ልትቆጣ አይገባም። እንዲህ አይነት ሚዲያ በማዘጋጀት የአገሪቱንና የዓለምን ክርስቲያን መዋቅር እያበላሹ ስላሉት ሰዎች ልትጨነቅ አይገባም። እግዚአብሔር በልባችሁ ከኖረ ይህን አገልግሎት በወር አምሳ ብር ወይም በተነሳሳችሁበት ማንኛውም ስጦታ መደገፍ ትችላላችሁ። የምታደርጉት ድጋፍ ብዙ ነፍሳትን ለመድረስ ይረዳል። ለመሳተፍ በዚህ ስልክ ቁጥር አጭር የጽሑፍ መልእክት ብትልኩ ይደርሰኛል። አመሰግናለሁ። እግዚአብሔር ይባርካችሁ።

ከዚያም ኦ አይሁዶች ሁሉ ኢየሱስን ይጣላሉ ብር ሙስሊሞች ሁሉ አይሲስ አሸባሪ ናቸው እንደማለት ይሆንብኛል ይላል። አንተ እኮ ትላለህ፣ በእርግጥም ትላለህ ዴቪድ። እንዲያውም አሁን ስለ ሐማስ አውርተሃል። ሐማስ እነዚህ ሁሉ አሸባሪዎች ናቸው፣ ሐማስን የሚደግፍ ሁሉ አሸባሪ ነው። ለዚያም ነው በፍልስጤማውያን ላይ የምቀልደው፣ ምክንያቱም ፍልስጤማውያን ሐማስን ይደግፋሉ ትላለህ። ስለዚህ በረሃ መሞት ይገባቸዋል፣ መገደልና መጨፍጨፍ ይገባቸዋል። ስለ ሙስሊሞች የምትለው በትክክል ይህንን ነው። የዚህ አባባል ምጸት ይሄ ነው፣ ነገሩን የምታብራራበት መንገድ። አዎ እርግጥ ነው። ዳንኤል ሽብርተኝነትን አይደግፍም፣ እናም ያ መንደር ውስጥ ያለው ሙስሊም ሽብርተኝነትን አይደግፍም። ነገር ግን መንደር ውስጥ ያለው ሙስሊም ቁርአንን ይደግፋል፣ ነቢዩ መሐመድን ይደግፋል። እነሱ ደግሞ የሽብር ተግባራትን በጥቅስ ውስጥ ፈጽመዋል። ስለዚህ ሽብርተኝነትን ይደግፋሉ በተዘዋዋሪ ትላለ። እሺ ያንኑ አመክንዮ ለአይሁዶች እንተግብረው። ኢየሱስን እንደሚጠሉና በእርሱ ላይ እንደሚተፉ በግልጽ ባይናገሩ እንኳን አሁንም በታልሙድ ያምናሉ። አሁንም ታልሙድ ለሙሴ እንደተገለጠና የሃይማኖታቸው እጅግ ቅዱስ መጽሐፍ እንደሆነ ያምናሉ። ሃይማኖተኛ ባይሆኑ እንኳን በ በእስራኤል ውስጥ በክርስቲያን ላይ ምን እያደረጉ እንደሆነ ተመልከት። በእስራኤል ውስጥ ክርስቲያኖች እንዴት እንደ ሁለተኛ ዜጋ እንደሚቆጠሩ ተመልከት። በክርስቲያኖች ላይ የሚተፉት ጥቂት አናሳዎች አይደሉም። የወቅቱ የእስራኤል የደህንነት ሚኒስትር ቤን ጋቪር በክርስቲያኖች ላይ መትፋት ጥንታዊ የአይሁድ ልማድ ነው ብሏል። ይህንን የተናገረው ትልቅ ቅሌት ስለነበር ነው። በእስራኤል በኢየሩሳሌም ውስጥ አይሁዶች በክርስቲያኖች ፊት ሲያልፉ በላያቸው ላይ ሲተፉ የሚያሳዩ ቪዲዮዎች ወጡ። በኢየሩሳሌም ውስጥ በክርስቲያኖች ላይ ይተፉ ነበር። ይህ ደግሞ በአሜሪካ ውዝግብ ፈጠረ። በኢየሩሳሌም ውስጥ በክርስቲያኖች ላይ ምን እያደረጉ ነው? ዴቪድ ውድ በእርግጠኝነት በኢየሩሳሌም ውስጥ ስላለው የክርስቲያኖች ስቃይ እያወራ አይደለም። ውዝግብ ተፈጠረ። ከዚያም የደህንነት ሚኒስትሩ ቤንጋቪር መጥቶ ይህንን እንደ ወንጀል አንቆጥረውም፣ በክርስቲያኖች ላይ መጥፋት ትችላላችሁ፣ ያ ጥንታዊ የአይሁዶች ልማድ ነው፣ ፍጹም ትክክለኛ ነው አለ። ይህ የእስራኤል የደህንነት ሚኒስትር ነው። ሙስሊምስ ር ፐርሲኪቲንግ ክርስቲንስ ኢን ናይጄሪያ ኦኬ ሌትስ ሴ ስለዚህ ሙስሊሞች በናይጄሪያ ክርስቲያኖችን እያሳደዱ ነው። እሺ፣ ለክርክሩ ሲባል በዚህ እስማማለሁ እንበል። በሚሊዮን የሚቆጠሩ ክርስቲያኖች በኮሚኒስት አይሁዶች በረሃብ መሞታቸውን ጠቅሻለሁ ዴቪድ፣ ስለዚህ ጉዳይ አንዲት ቪዲዮ ሰርተሃል። ይህ እኮ ስለ ጥንታዊ ታሪክ እያወራን አይደለም። ምናልባት የአንድ ሰው አያት በምስራቅ አውሮፓ በሩሲያ በነበረው የረሃብ ዘመቻ ውስጥ ተሳትፋ ሊሆን ይችላል እያልን ነው። የምስራቅ አውሮፓ ቤተሰብ አለ፣ በዚህ ጉዳይ ሊነካ የሚችል ቤተሰብ። ከአምስት ሚሊዮን በላይ ክርስቲያኖች በረሃብ ስለሞቱበት ጅምላ ጭፍጨፋ የምትለው ነገር የለም። የምታፈሰው አንድም እንባ የለም። ለምን? በወንጀል ፈጻሚዎቹ ምክንያት ለዚያ ነው አንተ ስለ ናይጄሪያ ሙስሊሞች ብቻ ነው ማውራት የምትፈልገው። እኔ ደግሞ ከአይኔ የምፈልገው ተጨባጭ ጥያቄ ይኸው ዴቪድ፣ ዛሬ ብዙ ሙስሊሞች ናቸው ክርስቲያኖችን የሚገሉት ወይስ በተቃራኒው? እንደገና የሪፐብሊካን ፓርቲን ጠቅሻለሁ። አሜሪካን ከመስከረም 11 ጀምሮ ከ2001 ጀምሮ በመካከለኛው ምስራቅ ወደማያቋርጥ ጦርነት በመጎተት በእስራኤል ምክንያት የደረሱትን ጦርነቶች ጠቅሻለሁ። በእነዚህ የማያቋርጡ ጦርነቶች ውስጥ አሜሪካን የሚደግፈው የትኛው የህዝብ ክፍል ነው? ክርስቲያን ሪፐብሊካኖች ናቸው። በእነዚህ ጦርነቶች ስንት ሙስሊሞች ተገለዋል? ዴቪድ ስንት ሙስሊሞች ተገለዋል? በአንዳንድ ግምቶች መሰረት ባለፉት 24 ዓመታት ውስጥ ከአራት ሚሊየን በላይ ሙስሊሞች በመካከለኛው ምስራቅ በአሜሪካ ጦርነቶች ተገለዋል። ያንን የሚደግፈው ማን ነው? ጽዮናዊያንና ጽዮናዊ ክርስቲያኖች ናቸው። ይህ የእኔ አስተያየት አይደለም። ወደ ብራውን ዩኒቨርሲቲ የኮስት ኦፍ ዋር ፕሮጀክት ሂድና ጉግል አድርግ። ግምታቸው ከ4.5 እስከ 4.7 ሚሊየን የሙስሊም ሞት ነው። በተጨባጭ ዴቪድ፣ ማን ነው ብዙ የገደለው? ሙስሊሞች ክርስቲያኖችን እየገደሉ ነው ወይስ ክርስቲያኖች ሙስሊሞችን እየገደሉ ነው? ስታቲስቲክሱ ሙሉ በሙሉ ከጎኔ ነው ብዬ አስባለሁ። እናም አሁንም ክርስቲያኖች ክርስቶስን ቢክዱ ይድናሉ ወይ የሚለውን ማወቅ እፈልጋለሁ። እሺ፣ እኔ ክርስቶስን ብክድ ይህን መልስ ዳንኤል ክርስቶስን ቢክድ እና ክርስቶስን አልቀበልም ቢል፣ እግዚአብሔር ያንን ከማድረግ ይጠብቀኝና ግን ብል እድን ነበር? አይ እወገዝ ነበር። ታዲያ አንድ አይሁዳዊ ክርስቶስን በመካዱ ይወገዛል ማለት ትችላለህ? አዎ፣ ለእርሱ እንጸልያለን፣ እንላለን፣ እንዲድን እንፈልጋለን። ግን ያለዚያ ይድናል ወይ?

አንድን ነገር ማክበር ከፈለጋችሁ ይህንን አክብሩ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ይህን ያለው ኢየሱስ ነው። መሐመድ ደግሞ ለዚህ ፍጹም ማረጋገጫ ነው። ኢየሱስ ሐሰተኛ ነቢያት እንደሚመጡ ተናግሯል። እሺ፣ እንዴት ነው የምናውቃቸው? የበግ ለምድ ለብሰው ይመጣሉ፣ በውስጣቸው ግን ነጣቂዎች ተኩላዎች ናቸው። እሱ እርግጥ ነው፣ ብዙ ሌሎች ነገሮችንም ተናግሯል። ነገር ግን መሐመድ ወደ አይሁዶችና ክርስቲያኖች የመጣው እንዴት ነበር? ሄይ አይሁዶችና ክርስቲያኖች እኔ ከጎናችሁ ነኝ አለ። ከሁለት ዓመት በኋላ ግን ሁላችሁም በኃይል መገዛት አለባችሁ አለ። የበግ ለምድ ነጣቂ ተኩላ፣ የሐሰተኛ ነቢይ ፍጹም ማረጋገጫ ነው። እናም ይህ እኔ መከተል የሚገባኝ ነገር ይመስለኛል። ስለዚህ ዳንኤል፣ አንድ አይሁዳዊ ኢየሱስ በሰው እዳሪ ውስጥ እየፈላ ነው ቢል ለምን አታወግዘውም ይላል። አንድ አይሁዳዊ ይህንን ሲለኝ ሰምቼ አላውቅም ሙስሊሞች ግን ሌሊትና ቀን ኢየሱስን ሲያጠቁ ሰማለሁ። አንድም አይሁዳዊ ሲለኝ ሰምቼ አላውቅም። ቢለኝ ኖሮ ተሳስተሃል፣ ሊያሳፍር ይገባል እለው ነበር። ነገር ግን አይሁዶች ሁሉ ይህን ይላሉ እያልኩ አልዞርም። ምክንያቱ ምን እንደሆነ ገምቱ። አይሉምና፣ ዳንኤል እንደ ታልሙድ ያሉ መሰረታዊ ነገሮችን እንኳን አይረዳም። አንደኛ የምታገኟቸው አብዛኞቹ አይሁዶች በታልሙድ ውስጥ ምን እንዳለ ምንም ፍንጭ የላቸውም። በእርግጥ በእርሱ ተጽዕኖ የደረሰባቸው ነገሮች ሊኖሩ ይችላሉ እና ታልሙድን የሚያነቡ አይሁዶች ዳንኤል በሚያነበው መንገድ አያነቡትም። ታልሙድ የረቢዎች አባባል ስብስብ ነው። እነዚህ አባባሎች በተለያዩ ጉዳዮች ላይ ብዙ ጊዜ እርስ በርስ ይቃረናሉ። ታልሙድ በሁሉም ሰው ላይ አስገዳጅ የሆኑ ትእዛዞች ስብስብ አይደለም። ቶራን እንዴት መረዳትና መተግበር እንዳለበት በረቢዎች መካከል የተደረገ የክርክር ታሪክ መዝገብ ነው። በሌላ አነጋገር እኔ ይህን ረቢ ወዳለሁ የሚሉና ያም የተወሰኑ ነገሮችን እንዲቀበሉ የሚመራቸው አይሁዶች ይኖራሉ። እኔ ይህን ረቢ ይወዳለሁ የሚሉና ያም ሌሎች ነገሮችን እንዲቀበሉ የሚመራቸው ሌሎች አይሁዶች ይኖራሉ። ስለዚህ ዳንኤል፣ አንተ በዚህ ምናባዊ ዓለም ውስጥ ነው የምትኖረው። አይሁዶች ቀኑን ሙሉ ስለ ኢየሱስ እያማረሩና ክርስቲያኖችን እንዴት መግደል እንደሚችሉ እያሰቡ ቁጭ ብለዋል ብለ ታስባለህ።

ሦስተኛው ቤተመቅደስ የክርስቶስን ተቃዋሚ ያመጣል ብለዋል። አሁን ስለምን እያወራህ እንደሆነ ምንም ፍንጭ የለህም። መሲሁ እስካልመጣ ድረስ ሦስተኛውን ቤተመቅደስ መገንባት አይችሉም ብለው የሚያምኑ አይሁዶች አሉ። እርሱ ደግሞ የማይመጣ ከሆነ ያ በጭራሽ አይሆንም ማለት ነው። ስለዚህ በእውነቱ የተለያዩ አመለካከቶች አሉ። አብዛኞቹ አይሁዶች በእስራኤል ውስጥ እንኳን ያ እንዲሆን አይፈልጉም። ስለዚህ ሁሉም ሰው በአንድ ገጽ ላይ እንዳለ ወይም አንድ አይነት አመለካከት እንዳለው እንዴት እንደምታስብ አላውቅም። እርግጥ ነው ስታቲስቲክስን ብትመለከቱ፣ ዳንኤል ግድ አይሰጠውም። ሁሉም እየዋሹ ነው፣ ሁሉም በሚስጥር እያሴሩ ነው ይላቸዋል። እስራኤልን ለምን እንደምጎበኝ ያነሳል። ምክንያቱም እችላለሁና ነው። መካን መጎብኘት እወድ ነበር፣ ነገር ግን አልተፈቀደልኝም። ለመሞከር ብሞክር አንገቴን እቀላለሁ። ስለዚህ ብዙ ቦታዎችን መጎብኘት እወዳለሁ። መጽሐፍ ቅዱሳዊ ቦታዎች ስላሉ እስራኤልን እወዳታለሁ። ያ ብቻ ነው። የተለያዩ ቦታዎች አሉ። ወደ ደብረ ዘይት ሄዳችሁ ኢየሱስ የነበረበትን ማየት ትችላላችሁ። በኢየሩሳሌም ዙሪያ መዞር ትችላላችሁ። ወደ ቤተ መቅደሱ ተራራ መሄድ ትችላላችሁ። በጣም ደስ ይላል፣ ግሩም ነው። ከቻናችሁ ያንን ጉዞ እንድታደርጉ ሁላችሁንም አበረታታለሁ። በእውነት አሪፍ ነው። እርሱ አይሁዶች ስለ ኢየሱስ ያስባሉ ይላል። እዚያ ቁጭ ብለው ያስባሉ ይላል። እሺ ዳንኤል ብቻ ከሆንክ እኔ ብዙ አይሁዶችን አውቄ ነበር። ብዙ አይሁዶችን አውቄ ነበር። ሆኖም ቁጭ ብለው ስለ ኢየሱስ የሚያማርሩና ሁል ጊዜ ስለ እርሱ የሚያስቡ አይቼ አላውቅም። የምትናገረው ያንን ነው፣ የተጨነቁበት ጉዳይ እንደሆነ አድርገ ያ፣ በአንተ ቡድን ውስጥ ያሉ ሰዎች ቅዠት ነው። አሁን እኔ ሙስሊሞችን ማለት አይደለም፣ አይሁዶች ከሁሉም ነገር በስተጀርባ ተደብቀዋል ብሎ የሚያስብ ማንኛውንም ሰው ማለቴ ነው። አይሁዶች በክርስቶስ ላይ መጥፋት የተለመደ ነገር ነው ብለው ያስባሉ ብሏል። እኔ እዚያ በነበርኩበት ጊዜ ስለዚህ ጉዳይ ክርስቲያኖችን ጠየቅኋቸው። ይህ ምንድን ነው? እነዚህ አይሁዶች በክርስቲያኖች ላይ የመጥፋታቸው ነገር ምንድን ነው? ምክንያቱም እንደ ዳንኤል ያሉ ሰዎች የሚያሰራጩት ይህንን ነውና፣ እነርሱም አሉኝ አዎ ያንን የምታደርግ አንዲት በጣም ትንሽ ጽንፈኛ የሆነች ቡድን አለች፣ ሌሎች አይሁዶች በአጠቃላይ አይወዷቸውም። እንግዲህ እውነታው ያ ነው። ነገር ግን ለዳንኤል ይህንን መናገር አትችሉም። እርሱ አይ እየዋሹ ነው፣ ሁሉም ያደርጉታል ይላል። እሺ፣ ታዲያ በኢየሩሳሌም ትልቅ መስቀል አድርጌ ስዞር አንድም ሰው ቀና ብሎ ያላየኝ ለምንድን ነው? እዚያ ሳለሁ ወደ ባር ሚትዝቫ ሄድኩ። ኦ፣ ሊያስደምሙ ፈልገው ነው ልትል ትችላለህ፣ ግን እኔ ማን እንደሆንኩ ምንም ፍንጭ አልነበራቸውም። ኦ ዴቪድ ውድ እዚህ ነው የተባለ ነገር አልነበርም። አንተ በየትኛው ፕላኔት ነው የምትኖረው ሰውዬ? ለማንኛውም ሙስሊሞች ሁሉ የአይስአይስ ጂሃዲስቶች ናቸው ትላለህ ብሏል። እንዲህ ስል ሰምቶኝ የሚያውቅ ሰው አለ? He said, he said, I do say all Muslims are ISIS jihadis. Anyone ever heard me say anything like that? I've never said it. I've never even thought it because it would be false. ብዬ አላውቅም። አስቤውም አላውቅም ምክንያቱም ያ ውሸት ስለሚሆን። እስልምናን ማጥናት ጀመርኩ። እሱም ለምን እስልምና፣ ለምን እስልምና ላይ ታተኩራለህ ብሎ ጠየቀኝ። ለምን እስልምና ላይ እንደማተኩር ማወቅ ትፈልጋለህ? ምክንያቱም ኮሌጅ ውስጥ የነበረው የቅርብ ጓደኛዬ ሙስሊም ነበር። ለዚያ ነው ኮሌጅ ውስጥ የነበረው የቅርብ ጓደኛዬ አይሁዳዊ ቢሆን ኖሮ ምናልባት አይሁድምነትን ማጥናት ጀምር ነበር። ሞርሞን ቢሆን ኖሮ ምናልባት ሞርሞኒዝምን ማጥናት ጀምር ነበር። እስልምናን ማጥናት የጀመርኩት የቅርብ ጓደኛዬ ሙስሊም ስለነበርና ወደ እስልምና ሊለውጠኝ ይሞክር ስለነበር ነው። እናም ነገሮችን መመርመር ጀመርኩ ክርስቲያን ሲሆን አሪፍ፣ ከእስልምና ጋር ጨርሻለሁ። ምንጮቻችሁ አይመቹኝም። ሐዲስ ካነበብኩ በኋላ መታጠብ ያለብኝ ይመስለኛል ብዬ አስቤ ነበር። እርሱ ከተለወጠ ከአንድ ወር በኋላ የመጀመሪያው የሞት ማስፈራሪያ ከመኪናው ጋር ተያይዞ ደረሰው። ከዚያም ሰዎች ይገዳደሩትና በተለያዩ መንገዶች ያስፈራሩት ጀመር። እኔም ምን እንደሆነ ታውቃለህ፣ ዝም ብዬ ማየት አልችልም። ያ ጓደኛዬ ነው። እርሱ ከተለወጠ በኋላ ጥቃቱን ብቻውን እንዲቀበል መፍቀድ አልችልም አልኩ። ስለዚህ መቀጠል ነበረብኝ። ከዚያም ከጊዜ በኋላ ሙስሊሞች በእውነት አሪፍ ክርስቲያኖች እንደሚሆኑ ተረዳሁ። ስለዚህ ከእስልምና ጋር መስራቴ መቀጠል ፈለግኩ። ለምን? ምክንያቱም ሁለት ነገሮች ናቸው። አንደኛው በእስልምና ውስጥ ለክርስቲያኖች ያለው ጥላቻ እና እስልምና ለዓለም የሚደቅነው ስጋት ነው። ግን ሌላኛው ጎን ደግሞ ሙስሊሞች በእውነት አሪፍ ክርስቲያኖች መሆናቸው ነው። ለምን? ምክንያቱም በእስልምና ውስጥ ካለው የክርስቲያኖች ጥላቻ ጋር የተያያዘ ነው። ሙስሊሞች ከተወለዱበት ቀን ጀምሮ የሚቻለው የከፋ ኃጢአት ሽርክ እንደሆነ፣ ኢየሱስ ክርስቶስ ጌታ ነው ማለት እንደሆነ ይማራሉ። ስለዚህ ያ የሚቻለው የከፋ ኃጢአት ያ ዋስትና የሌለው ወደ ሲኦል የሚወስደው የአንድ አቅጣጫ ጉዞ ነው። ክርስቲያን ከሆኑ ቤተሰባቸውን መተው ሊኖርባቸው እንደሚችል ይረዳሉ። ቤተሰቦቻቸው ያገሏቸዋል። እስላማዊ ህግ በሚተገበርባቸው አካባቢዎች ከሆኑ ደግሞ አንገታቸውን ይቀላሉ፤ ምክንያቱም እስልምናን የመተው ቅጣት ሞት ነውና። ነገር ግን አዎንታዊ ጎኑ እዚያ አለ። አንድ ሙስሊም ምን እንደሆነ ታውቃለህ፣ በህይወቴ ሁሉ ይህ ወደ ሲኦል እንደሚልከኝ ተነግሮኛል። መላው ቤተሰቤን ሊያሳጣኝ ይችላል፣ አንገቴን ሊያስቀላኝ ይችላል። ግን ምን እንደሆነ ታውቃለህ፣ ጌታ ኢየሱስ ክርስቶስን ማወቅ እፈልጋለሁ ሲል። ለማንኛውም ያ ለኢየሱስ ሲል ህይወቱን አሳልፎ የሚሰጥ ሰው ነው። ለዚህ ነው በሙስሊሞች ላይ ማተኩረው። ይህ ሙስሊሞችን ወይም እስልምና ስለመጥላት አይደለም። ለማንኛውም አይሁዶች አሁንም በታልሙድ ያምናሉ ብሏል። አምላኬ ሆይ፣ መጥተህ ከአንዳንድ አይሁዶች ጋር ማውራት ትፈልጋለህ ሰውዬ? እኔ አደርገዋለሁ። ልናደርገው እንችላለን። ሄደን ከአንዳንድ አይሁዶች ጋር ማውራት እንችላለን። አንተም ከዚህ ከትንሽ አረፋ ወጥተ ቀኑን ሙሉ የትዊተር ክሊፖችን ብቻ መመልከት ልታቆም ትችላለህ። እርሱ ይህ እንዲሁ ትንሽ አናሳ ቁጥር ያላቸው ጉዳይ አይደለም አለ። ለማስረጃነት ሆሊውድን ተመልከት አለ። አንዳንድ የሆሊውድ ፕሮዲውሰሮች የሚያምኑት ነገር አማካይ የሆነው አይሁዳዊ በእስራኤል ውስጥ የሚያምነውን ነገር እንደሚያንጸባርቅ አድርጎ አቀረበ። ዳንኤል፣ አንተ ከእውነታው በጣም ርቀሃል። አሁንም የእኔ እይታ ምን እንደሆነ እየጠየቀ ነበር። ከዚህ በላይ ምን ያህል በግልጽ እንደምናገረው አላውቅም፣ ግን ቀደም ብዬ ተናግሬዋለሁ፣ በኢየሱስ ካልሆነ በስተቀር ማንም ወደ አብ የሚመጣ የለም። ነገር ግን በኢየሱስ ካልሆነ በስተቀር ማንም ወደ አብ የማይመጣ ቢሆንም፣ እኔ አሁንም ሁሉንም እንደወድ ታዝዣለሁ። ስለዚህ ሰላም በኢየሱስ አታምኑም አይደል? አዎ፣ ሁላችሁም ልትሞቱ ነው፣ ወይም እንደዚህ አይነት ነገር እያልኩ አይደለም። ይህ በጭራሽ በጭራሽ ወደ አይምሮዬ መጥቶ አያውቅም። ስለዚህ እንደገና በኢየሱስ ትእዛዝ ልደምድም። ኢየሱስን ማክበር ከፈለጋችሁ፣ ኢየሱስን ማክበር ከፈለጋችሁ፣ በነገራችን ላይ አይሁዳዊ የነበረውን ልታውቁት የሚገባው ኢየሱስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ ብሏል። ኢየሱስ በመስቀል ላይ እንደሚሞት ከሙታን እንደሚነሳ ተናግሯል። እንዲሁም እርሱ መለኮታዊ ይህን ልጅ እንደሆነ ተናግሯል። ስለዚህ ኢየሱስን ማክበር ከፈለጋችሁ ዝቅተኛው መስፈርት ዝቅተኛው መስፈርት በኢየሱስ ስለ ኃጢአት መሞት ከሙታን መነሳት በመለኮታዊ ማንነቱ ማመን እና ሐሰተኛ ነቢያትን መቃወም ነው ያለባችሁ። የሐሰተኛ ነቢያት ዋና ምሳሌ ደግሞ መሐመድ ነው።